መዝሙር ሰባ በቅንፍ ሰባ አንድ አስቀድመው ስለ ማረኩ ስለ አሚናዳብ ልጆች የዳዊት መዝሙር። አቤቱ፣ አንተን ታመንሁ፤ ለዘላለም አልፈር። በጽድቅህ አስጥለኝ ታደገኝም፤ ጆሮህን ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ፤ ኃይሌ መጠጊያዬ አንተ ነህና ነህና። አምላኬ፣ ከኃጢአተኛ እጅ፣ ከዓመፀኛና ከግፈኛም እጅ አድነኝ። አቤቱ፣ አንተ ተስፋዬ ነህና፤ እግዚአብሔር ሆይ፣ ከታናሽነቴ ጀምረህ መታመኛዬ ነህና ነህና። ከማኅፀን ጀምሮ በአንተ ተደገፉ፤ ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁል ጊዜም ዝማሬ ለአንተ ነው። ለብዙዎች መደነቂያ ሆንሁ፤ አንተ ግን ብርቱ መጠጊያዬ ነህ። አፌን ምስጋና ሞላ፤ ሁል ጊዜ ክብርህንና ግርማህን ዘምር ዘንድ። በርጅና የዘመን አትጣለኝ፤ ጉልበቴም ባለቀ ጊዜ አትተወኝ። ጠላቶቼ በላዬ ተናግረዋልና ነፍሴንም የሚሿት በአንድነት ተማክረዋልና እንዲህም አሉ፦ እግዚአብሔር ትቶታል፤ የሚያድነው የለምና፤ ተከትላችሁ ያዙት። አምላክ ሆይ ከኔ አትራቅ፤ አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉም፤ ጉዳቴንም የሚፈልጉ እፍረትና ሐሳር ይልበሱ። እኔ ግን ሁልጊዜ ተስፋ አደርጋለሁ በምስጋናህም ሁሉ ላይ ይጨምራል። ሥራን አላውቅምና አፌ ጽድቅህን ሁልጊዜ ማዳንህን ይናገራል። በእግዚአብሔር ኃይል እገባለሁ፤ አቤቱ፣ ጽድቅህን ብቻ አስባለሁ። አምላኬ፣ ከታናሽነቴ ጀምረህ አስተማርከኝ፤ እስከ ዛሬም ታምራትህን እነግራለሁ። እስከ አረጅም እስከ ሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኀይልህንም ጽድቅህንም እስክነግር ድረስ፣ አቤቱ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረግህ፤ አምላክ ሆይ እንደ አንተ ያለ ማን ነው? ብዙ ጭንቀትንና መከራን አሳይተኸኛልና፣ ተመልሰ ሕያውም አደረግኸኝ፤ ከምድር ጥልቅም እንደገና አወጣኸኝ። ጽድቅህንም አብዛው ተመልሰህም ደስ አሰኘኝ። ከጥልቅም እንደገና ወጣኸኝ። እኔም በበገና ስለ እውነትህ አመሰግንሃለሁ፤ የእስራኤል ቅዱስ አምላክ ሆይ በመሰንቆ ዘምርልሃለሁ። ዝማሬን ባቀረብ ሁል ጊዜ ከንፈሮቼ ደስ ይላቸዋል፣ አንተ ያዳንሃትም ነፍሴ፤ ጉዳቴን የሚሱ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ይናገራል! መዝሙር 71 በቅንፍ 72። ስለ ሰለሞን። አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ ሕዝብህን በጽድቅ ችግረኞችህንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች ለሕዝብህ ሰላምን ይቀበሉ። ለችግረኞች ሕዝብ በጽድቅ ትፈርዳለህ፣ የድሆችንም ልጆች ታድናለህ፣ ክፉውንም ታዋርደዋለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ከባህር እስከ ባህር ድረስ፣ ከወንዝም እስከ ምድር ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ። የአረብና የሳባ ነገሥታት እጅ መንሻ ያቀርባሉ። ነገሥታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ችግረኛውን ከቀማኛው እጅ ረዳት የሌለውንም ምስኪን ያድነዋል። ለችግረኛና ለምስኪን ይራራል፣ የችግረኞችንም ነፍስ ያድናል። ከግፍና ከጭንቀት ነፍሳቸውን ያድናል፤ ስማቸው በፊቱ ክቡር ነው። እርሱ ይኖራል፤ ከአረብም ወርቅ ይሰጡታል፤ ሁል ጊዜም ወደ እርሱ ይጸልያሉ፤ ዘወትርም ይባርኩታል። በምድር ውስጥ በተራሮች ላይ መጠጊያ ይሆናል፤ ፍሬውም ከሊባኖስ ይልቅ ከፍ ከፍ ይላል፤ እንደ ምድር ሳር በከተማ ይበቅላል። ስሙ ለዘላለም ብሩክ ይሆናል፤ ከፀሓይም አስቀድሞ ስሙ ይኖራል። የምድር አሕዛብ ሁሉ በርሱ ይባረካሉ፣ አሕዛብ ሁሉ ያመሰግኑታል። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የምስጋናው ስም ለዓለምና ለዘላለም ይባረክ፤ ምስጋናውም ምድር ሁሉ ይሙላ። ይሁን ይሁን። የእሴይ ልጅ የዳዊት መዝሙር ተፈጸመ። መዝሙር ሰባ ሁለት በቅንፍ ሰባ ሦስት የአሳፍ መዝሙር። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው! እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ፤ የኃጢአተኞችን ሰላም አይቼ በአመፀኞችም ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና፤ እንደ ሰው በድካም አልሆኑ፤ ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው፤ ኀጢአትንና በደልን ተጎናጸፏት። ዐይናቸው ስብ ስለ ሆነ ወጣ፤ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገርን ተናገሩ፤ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውንም በሰማይ አኖሩ፤ አንደ በቶቻቸውም በምድር ውስጥ ተመላለሰ ስለዚህ ሕዝቤ ወደዚህ ይመለሳሉ ፍጹም ጊዜም በላያቸው ይገኛል እግዚአብሔር እንዴት ያውቃል በልዑልስ ዘንድ በውኑ እውቀት አለ ይላሉ እነሆ እነዚህ ኀጢአተኞች ይደሰታሉ ሁል ጊዜም ባለጠግነታቸውን ያበዛሉ እንዲህም አልሁ በውኑ ልቤን በከንቱ አጸደቁ እጆቼንም በንጽህና በከንቱ አጠብሁ ሁል ጊዜም የተገረፍሁ ሆንሁ መሰደቤም በማለዳ ነው እንደዚህ ብዬ ብናገር ኖሮ እነሆ የልጆችህን ትውልድ በበደልሁ ነበር አውቅም ዘንድ አሰብሁ ይህ ግን በፊቴ ችግር ነበረ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥሃቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከህልም እንደሚነቃ አቤቱ፣ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷአልና ኩላሊቴም ቀልጧአልና፣ እኔ የተናቅሁ ነኝ አላወቅሁምም፤ በአንተ ዘንድም እንደ እንስሳ ሆን እኔ ግን ዘወትር ካንተ ጋር ነኝ፤ ቀኝ እጄንም ያዝኸኝ። ባንተ ምክር መራኸኝ፤ ከክብር ጋር ተቀበልኸኝ። በሰማይ ያለኝ ምንድነው? በምድርስ በምድር ውስጥ ካንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ፣ ልቤና ሥጋ ያለቀ፤ እግዚአብሔር ግን ለዘላለም እድን ፈንታዬ ነው። እነሆ ካንተ የሚርቁ ይጠፋሉና ካንተ ርቀው የሚያመነዝሩትንም ሁሉ አጠፋሃቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው፤ በጽዮን ልጅ በሮች ምስጋናህን ሁሉ እናገር ዘንድ። መዝሙር 73 በቅንፍ 74 የአሳፍ ትምህርት አቤቱ ስለምን ለዘወትር ጣልህን? በማሰማሪያህ በጎች ላይ ቁጣህን ስለምን ተቆጣህ? አስቀድመህ የፈጠርሃትን ማኅበርህን የተቤዥሃትንም የርስትህን በትር በእርሷ ያደርህባትንም የጽዮንን ተራራ አስብ። ጠላት በቅዱሳንህ ላይ እንደ ከፋ መጠን ሁልጊዜ በትቢታቸው ላይ እጅህን አንሳ። ጠላቶችህ በበዓልህ መካከል ተመኩ፤ የማያውቁትንም ምልክት ምልክታቸው አደረጉ። እንደ ላይኛው መግቢያ ውስጥ በዱር እንዳሉ እንጨቶች፣ በመጥረቢያም በሮቿን ሰበሩ፤ እንዲሁ በመጥረቢያና በመዶሻ ሰበሯት። መቅደስህን በእሳት አቃጠሉ፤ የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየሕዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻራ፣ አሉ። ምልክታችንን አናይም፤ ከእንግዲህም ወዲህ ነቢይ የለም፤ እስከ መቼ እንዲኖር የሚያውቅ በኛ ዘንድ የለም። አቤቱ፣ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁል ጊዜ አቃልላልን? ቀኝህን በብብትህ መካከል እጅህንም ፈጽመህ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፤ በምድርም መካከል መድኃኒትን አደረገ። አንተ ባህርን በኃይልህ አጸናሃት፤ አንተ የባቦችን ራስ በውሃ ውስጥ ሰበርህ። አንተም የዘንዶውን ራሶች ቀጠቀጥ፤ ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው። አንተ ምንጮቹንና ፈሳሾቹን ሰነጠቅ፣ አንተ ሁል ጊዜ የሚፈሱትን ወንዞች አደረቅ። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ጸሐዩንና ጨረቃውን አዘጋጀህ። አንተ የምድርን ዳርቻ ሁሉ ሠራህ፤ በጋንም ክረምትንም አንተ አደረግ። ይህን ፍጥረትህን አስብ፤ ጠላት እግዚአብሔርን ተላገደ ሰነፍ ሕዝብም ስሙን አስቈጣ። የምትገዛልህን ነፍስ ለአራዊት አትስጣት፤ የችግረኞችህን ነፍስ ለዘወትር አትርሳ። ወደ ኪዳንህ ተመልከት፤ የምድር የጨለማ ስፍራዎች በኃጥአን ቤቶች ተሞልተዋልና። ችግረኛ አፍሮ አይመለስ፤ ችግረኛና ምስኪን ስምህን ያመሰግናሉ። አቤቱ ተነሥ፤ በቀልህንም ተበቀል ሰነፎች ሁል ጊዜ የተላገዱህን አስብ። የባሪያዎችህንም ቃል አትርሳ። የጠላቶችህ ኩራት ሁል ጊዜ ወደ አንተ ይወጣ። መዝሙር 74 በቅንፍ 75 ለመዘምራን አለቃ አታጥፋ የአሳፍ የምስጋና መዝሙር አቤቱ እናመሰግንሃለን እናመሰግንሃለን፣ ስምህንም እንጠራለን ታምራትን ሁሉ እናገራለሁ። ጊዜውን ስቀበል እኔ በቅን እፈርዳለሁ። ምድርና በእርሷ ውስጥ የሚኖሩት ሁሉ ቀለጡ፣ እኔም ምሰሶዎቿን አጸናሁ። አመፀኞችን አትበድሉ አልኋቸው፣ ኀጢአተኞችንም ቀንዳችሁን አታንሱ። ቀንዳችሁን እስከ ላይ አታንሱ፣ በእግዚአብሔርም ላይ አመፅን አትናገሩ። ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ የለምና፣ እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ይህንም ያከብራል። ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት፤ ከዚህ ወደዚያ አገላበጠው፤ ነገር ግን አተላው አልፈሰሰም። የምድር ኀጢአተኞች ሁሉ ይጠጡታል። እኔ ግን ለዘላለም ደስ ይለኛል፤ ለያዕቆብም አምላክ ዝማሬን አቀርባለሁ። የኀጥአንን ቀንዶች ሁሉ ሰብራለሁ። የጻድቃን ቀንዶች ግን ከፍ ከፍ ይላል።